አማራ ክልል በክልሎቹ የሀገራችን ክልሎች ልዩ የሚያደርገው በተለይ በዚህ በሰብል ምርት በኩል በጣም ከፍተኛውን የሀገሪቱን ድርሻ የሚወስድ ክልል ነው። በመሬት ድርሻ ስንወስድ ወደ 34 ፐርሰንት ድርሻ ያለው ክልል ነው። በምርት ደግሞ ወደ 36 ፐርሰንት የሀገሪቱን ድርሻ የሚወስድ ክልል ነው። ይህን መሰረት አድርገን እንግዲህ በተለይ የአማራ ክልል መሬት ለተከታታይ ለበርካታ ዓመታት የታረሰ መሬት በመሆኑ እና ሰብል አብቃይ ሰብል አምራች ክልል በመሆኑ በተለይ በዚህ በአፈር ለምነት መታጣትና መጎሳቆል እየተጎዳ ያለ ክልል እንደሆነ ነው መረጃዎች የሚያሳዩት በተለይ አምራች የሚባለው ምዕራብ አማራው አካባቢ ከፍተኛ የአፈር ለምነት ችግር ና የአሲዳማነት ችግር ጎልቶ ይታያል። ይህን መሰረት በማድረግና ና እንዲሁም በተጨማሪ እንደ ሀገር የሚሆን እንደ ክልል ከባለፉት ሁለት ዓመታት በፊት የተከሰተውን የሰው ሰራሽ ማዳበሪያ እጥረት መሰረት አድርገን በተለይ የአፈር ለምነት ስራዎችን የተፈጥሮ ማዳበሪያ ዝግጅትን በልዩ ትኩረት እንደ ክልል ባለሙያውም አመራሩም አርሶ አደሩም ልዩ ትኩረት ሰጥቶ እየተሰራ ያለበት ሁኔታ እንዳለ ነው መግለጽ የሚቻለው። ከባለፉት ዓመታት የተሻለ በተለይ ባለፈው ዓመት እና በዚህ ዓመት በጣም የተሻለ እንቅስቃሴ ከጥራትም አንጻር ከብዛትም አንጻር ልዩ ትኩረት ሰጥቶ ከመስራትም አንጻር የተሻለ እንቅስቃሴ እንዳለ መረጃዎቻችን ያሳያሉ። አርሶ አደሩም በተለይ የተፈጥሮ ማዳበሪያ ዝግጅትን ባህል ከማድረግ አንጻር የራሴ ብሎ ከመፈጸም አንጻር ከባለፉት ዓመታት የተሻለ ግንዛቤ የተጨበጠበትና በልዩ ትኩረት በባለቤትነት እየተሰራ ያለ እንደሆነ ነው መግለጽ የሚቻለው። ይህን መሰረት በማድረግ እንግዲህ እንደ ክልል በተለየት የተፈጥሮ ማዳበሪያ ዝግጅትን እቅዳቅድን ነው ወደ ተግባር የገባ ነው። እንግዲህ በዚህ በ2018 በጀት አመት በነገራችን ላይ ኮምፖስት የበጀት አመት ስራችን ነው። ከአፈር ለምነት ስራዎቻችን ውስጥ እነዚህ ሶስቱ ኮምፖስቶች የምናዘጋጃቸው በጀት አመትን መሰረት አድርገው ነው የሚተገበሩት። ከሐምሌ አንድ እስከ ሰኔ 30 ነው የሚቀጥሉት። ስለዚህ ሌሎቹ ተግባሮቻችን ደግሞ ያፈር ለምነቶቹ የዝምርት ዘመን ተግባሮቻችን ናቸው እና ይህን መሰረት አድርገን እንግዲህ በዚህ በጀት ዓመት በተለይ በሶስቱ ኮምፖስቶች ቅዳቅደን የገባ ነው። የመጀመሪያው መደበኛ ኮምፖስት ዝግጅታችን ነው። እንግዲህ መደበኛ ኮምፖስትን መሰረት በማድረግ እንደ ክልል ወደ 76 ሚሊዮን 589920 ሜትር ኩብ እቅድ ነው አቅደን የገባ ነው። እንግዲህ ከባለፈው ዓመት አፈጻጸማችን የዞኖችን የአፈጻጸም ደረጃ የመፈጸም አቅም ምክንያት በማድረግ ነው እቅዱም የታቀደው በመስፈርት ነው እቅዱ የታቀደው። ይህን መሰረት አድርገን እንግዲህ 76 ሚሊዮን 589920 ሜትር ኩብ እቅድ ነው አቅደን የገባ ነው። እስካሁን ባለው አፈጻጸማችን ሲታይ ወደ 76 ሚሊዮን 544600 ሜትር ኩብ ክንውን ላይ የደረስን እንደሆነ መረጃው ያሳያል፣ የሪፖርታችን መረጃ ያሳያል። አፈጻጸማችንም ወደ 99 ፐርሰንት አካባቢ የተጠጋበት ሁኔታ ነው ያለው። በዚህ እንግዲህ አጠቃላይ በዚህ በመደበኛ ኮምፖስት ዝግጅታችን ላይ ወደ 3 ሚሊዮን 287,561 አርሶ አደሮች ተሳታፊዎች ሆነዋል። እነዚህ አርሶ አደሮች ተሳትፈዋል። አሁን በዚህ ምርት ዘመን ይህን የተዘጋጀውን መደበኛ ኮምፖስት ወደ ኩንታል ቀይረን ወደ መሬት ስንቀይረው እንግዲህ ወደ 2 ሚሊዮን 14 976.5 ሄክታር መሬት ይሸፍናል ብለን ነው አቅደን እየሰራን ያለ ነው። አሁን ይህን የተዘጋጀውን ኮምፖስትም በዚህ ልክ መሬትን የምንሸፍንበት እድሉ አለን ብለን ነው እንደ ክልል መናገር ምንችለው። ሁለተኛ የምናመርተው እንደ ክልል የቨርሚ ኮምፖስት ዝግጅታችን ነው። እንግዲህ ቨርሚ ኮምፖስት ከመደበኛ ኮምፖስት ልዩ የሚያደርገው በትሎቹ የሚመረት የተፈጥሮ ማዳበሪያ ነው። ሳጥን እናዘጋጃለን። በሳጥን ውስጥ ትሎቹ የትሎቹ ምግብ አዘጋጅተን ሳጥን ውስጥ እንጨምራለን። በተዘጋጀው ምግብ ላይ ትሎቹ ይጨመሩና ትሎቹ ምግቡን ከተመገቡ በኋላ ዳራቸውን ሰብስበን የምንጠቀመው የማዳበሪያ አይነት ነው። ስለዚህ ይህ የተፈጥሮ ማዳበሪያ ከሌሎቹ የተፈጥሮ ማዳበሪያዎች በንጥረ ነገር ይዘቱ የተሻለ መሬትን በመቀየር ምርታማነትን በመጨመር የተሻለ የተፈጥሮ ማዳበሪያ ነው ብለን ነው እንደ ክልል እየሰራንበት ያለ ነው። ስለዚህ ይህንንም መሰረት በማድረግ እንግዲህ ትል ያላቸውን አርሶ አደሮችና አሁን በአዲስ ትል ገዝተው የሚያስገቡ አርሶ አደሮችን ግምት ውስጥ በማስገባት የእያንዳንዱን ዞንና ወረዳ አቅም መሰረት ያደረገ የባለፈውን አመትም አፈጻጸም መሰረት ያደረገ እቅድ አቅደን ነው ወደ ስራ የገባ ነው። በዚህ መሰረት እንግዲህ በአመቱ ወደ 59945 ኩንታል እቅድ ነው አቅደን የገባ ነው። እስካሁን ባለው አፈጻጸማችን ወደ 317755 ኩንታል አምርተናል ወደ 53 ፐርሰንት አካባቢ አፈጻጸማችን ያሳያል፣ ማለት ነው። በዚህም እንግዲህ ወደ 34695 አርሶአደሮች ተሳታፊ የሆኑበት ሁኔታ እንዳለ ነው መረጃችን የሚያሳየው። እንግዲህ በዚህ በተዘጋጀው የቨርሚ ኮምፖስት እስካሁን ባለው አፈጻጽማችን ወደ 10592 ሄክታር መሬት እንሸፍናለን ብለን አቅደን እየሰራን ያለንበት ሁኔታ ነው ያለው። የተዘጋጀው ኮምፖስት ይህን ያክል መሬት እንደሚሸፍን መረጃችን እንደሚያሳይ ነው መናገር የሚቻለው። በሶስተኛ ደረጃ የባዮስለሪ ኮምፖስት ዝግጅታችን ነው። ይሄ ኮምፖስት ከባዮጋዝ ግንባታ ጋር የተገናኘ የማዳበሪያ አይነት ነው። በተለይ ይህን ማዳበሪያ ለማምረት መጀመሪያ ባዮጋዝ መገንባት ያስፈልጋል። ከባዮጋዙ የሚወጣውን ዝቃጭ ስለሆነ ወደ ተፈጥሮ ማዳበሪያ ቀይረን በፈሳሽም በጠጣር መልክ የምንጠቀምበትና ና ስለዚህ ቅዱን የሚያቀር ነው። በክልላችን በሚገኙ የባዮጋዝ ቁጥርና የሚያመርቱ የባዮጋዞች መሰረት ያደረገ እንደገና አሁን በአዲስ ተገንብተው ወደ ስራ ይገባሉ ተብለው የሚታሰቡትን የባዮጋዝ ቁጥራችን መሰረት አድርገን ነው ቅዱን ያቀር ነው። ስለዚህ ይህን መሰረት በማድረግ እንግዲህ በአመቱ ወደ 21670 ሜትር ኩብ አቅደን ነው የገባ ነው። እስካሁን ባለው አፈጻጸማችን ወደ 153347 ሜትር ኩብ 71 ፐርሰንት ላይ አፈጻጸማችን ያሳያል ማለት ነው። በዚህም ወደ 7609 አርሶ አደሮች ተሳታፊዎች ሆነዋል ማለት ነው። ይህንን ወደ ሄክታር ቀይረን ተስንለው ወደ 19168 ሄክታር የሚሸፍንበት ሁኔታ እንዳለ መረ ነው የሚያሳየው። ስለዚህ እንደ አጠቃላይ ስንወስደው እንግዲህ በነዚህ በሶስቱ የኮምፖስት አይነቶች እንደ ክልል ከ በሰብል ልማት ከተያዘው 5.4 ሚሊዮን ሄክታር ውስጥ ወደ 2 ሚሊዮን 134736.5 ሄክታር መሬት በሶስቱ ኮምፖስቶች እስካሁን በተዘጋጀው ከበር የምናረግበት እድሉ አለን ማለት ነው። ስለዚህ እንግዲህ የተፈጥሮ ማዳበሪያ ከሰው ሰራሽ ማዳበሪያ ልዩ የሚያደርገው በተለይ የአፈርን ምርታማነት ስለሚጨምርልን ነው። የሰው ሰራሽ ማዳበሪያ የሰብልን ምርታማነት ነው የሚጨምረው፣ የምርትን መጠን ነው የሚጨምረው የሰብልን ምርት የተፈጥሮ ማዳበሪያ ደግሞ ምንድን ነው? የአፈርን ምርታማነት አፈርን የማምረት አቅሙ ነው የሚጨምርልን። ስለዚህ ይህን መሰረት በማድረግ ልዩ ትኩረት ሰጠን፣ በተለይ ከዚህ ለምነት መታጣትና ከአሲዳማነት ችግር አንጻር ልዩ ትኩረት ሰጠን እየሰራን ያለንበት ይህን መሰረት በማድረግ ነው። አርሶ አደሩም በመሬት ላይ ያለውን ለውጥ መሰረት በማድረግ ራሱ መሬቱ ላይ የሚያገኘውን ለውጥ በማየት ልዩ ትኩረት ሰጡ። አሁን የተፈጥሮ ማዳበሪያ ዝግጅቱን በደንብ እየሰራ ያለበት ሁኔታ ነው ያለ። ስለዚህ አሁን የችግር መውጫ መንገዳችንም ይሄ ነው። እስካሁን ለተከታታይ በርካታ ዓመታት የሰው ሰራሽ ማዳበሪያ ተጠቅመን አይተነዋል። አሁን እንዲሁም ከመጠን በላይ ሲባዛ በሶስት ሲባዛ በአራት የሰው ሰራሽ ማዳበሪያ እየተጠቀምን ነው፣ ከሚፈለገው መጠን በላይ ማለት ነው። ስለዚህ አበብ ሪኮመንዴሽን የሚባለው በጣም በከፍተኛ ደረጃ እንደ ክልል የከፋ ችግር ውስጥ የገባንበት ሁኔታ ነው ያለው። ስለዚህ ይሄን ችግር ደግሞ ልንወጣው የምንችለው የተፈጥሮ ማዳበሪያን በጥራት አዘጋጅተን በትክክል መሬት ላይ መጨመር ስንችል የአፈርን ምርታማነት መጨመር ስንችል የአፈርን ጤንነት መቀየር ወይም ደግሞ መለወጥ ወደነበረበት መመለስ ስንችል ነው ከችግር የምንወጣው። ከዛ ውጭ አሁን ባለው ተጨባጭ ሁኔታ በተለይ አምራች የሆነው አካባቢ በከፍተኛ ደረጃ የአሲዳማነት ችግር ባለበት ደረጃ በሰው ሰራሽ ማዳበሪያ ብቻ ከችግር አንወጣም፣ ምርትና ምርታማነትንም በዚያ አግባብ መጨመር አይቻልም። ስለዚህ ሁሉም ሰው አሁን ከላይ እስከታች ያለው ባለሙያም ይሁን አርሶ አደር ልዩ ትኩረት ተሰጥቶ መስራት ያለበት በተለይ የተፈጥሮ ማዳበሪያ ዝግጅትና የአፈር ለምነት ስራዎች ላይ ልዩ ትኩረት ተሰጦ መስራት አለበት። ነገር ግን ሲተገበር ተቀናጅቶ መተግበር አለበት የሚለውን መውሰድ ተገቢ ነው። የሰው ሰራሽ ማዳበሪያውና የተፈጥሮ ማዳበሪያው ተቀናጅቶ ቢተገበር አሁን በተጨባጭ የምንፈልገውን ምርት ጭማሪ ማምጣት እንችላለን። ግባችንም ደግሞ ሊሳካ ይችላል የሚል ሀሳብ ነው ያለኝ።